አደይና ዴቭ ደም እንባ አለቀሱ እራሳቸውንም መቆጣጠር ነው ያቃታቸው። በፍቅር ምክንያት እንግዲህ ሊዱ ታግታ ሞታለች ብላ ስትናገር፣ አደይም በጣም ደንግጣለች። ሊዱ መሞት እንደሌለባት ግልጽ ነው፣ ግን የፍቅር ክፋት እስከሆነ ድረስ ያዘዘችውና ኦለንም ቢሆን መጀመሪያ አደይን አጥፍተህ ከዛ ደግሞ ሊዱንና ቤዛን ትደርስባቸዋለህ ብላ ትእዛዝ አስተላልፋ ነበር። እሱም ደግሞ እዛ ቤት የመጣው ፍቅርን ለመታዘዝ እና ከፍቅር ጥቅም ለማገኘት ስለሆነ እሱም ምንም ሳያንገራግር ሊዱን አግቶ ከባድ አደጋ አደረሰባት። ዴቭ ደግሞ እህቴ ሞታችብኝ፣ ሊዱ እንደዚህ በቃ ሆና ይቻት አላውቅም እያለ ያለፈ ቪዲዮዎችን እያስታወሰ ራሱን እየቀጣ ይገኛል። አደይ ከዴቭ በላይ ተጨንቃ ደም እንባ እያለቀሰች እንዲሁም ደግሞ ኤላ እና ለምለም ሊዱን ለመፈለግ መከራቸውን እያዩ እንዲሁም ደግሞ ኪንጎና ደመቀ ጋር ሄደው ሊዱን አግተዋት እንደሆነ እንዲሁም ደግሞ አረጉባት ቦታ ላይ የሚያውቁ ከሆነ ብለው ጠየቁ። እንግዲህ ዳይመንድና ኪንጎ ግን እጃቸው ሊዲያ ላይ እንደሌለበት እውነታውን ተናገሩ። ይሄንን ተንኮልና መጥፎ እያደረገችው ያለችው አደይ ናት። አደይ ፍቅር ብዙ መስዋዕትነት እና መከራ የከፈለችለትን ፍቅር የዴቭን ውጤት ለማበላሸት የጣረችው ፍቅር ናት። አንዳንዴ ቤዛ ትንሿ ሰይጣን እያለች ትጠራታለች። ከቤዛ በላይ ደግሞ እውነታውን እያወቀች ቤዛ ለራሱ የፍቅርን ተንኮል መኖሩን እንደው ዴቭ እንደዚህ እያለቀሰና እየተንከራተተ እያዩት ፈጽሞ ሊረዱት አልቻሉም ማለት ነው። ይሄ ደግሞ ናኦል ተብዬው የፍቅር ሰውዬ ራሱ አግቶ ምንም ነገር እንዳልተፈጠረና ምንም ነገር እንዳልሆነ አድርጎ አይዞህ ወንድሜ፣ እማግዝህ ካለ እረዳሃለሁኝ እያለ ያስመስላል። ፍቅር ይሄን ልጅ ቤት ባታመጣው ኖሮ ሊዱ ልትታገት ወይንም ልትሞት አትችልም ነበር። ኤላ ደግሞ የሊዱን ትዝታ የምትዘፍንለት ሙዚቃዎች እንዲሁም ደግሞ የእሷን ሁኔታ እያስታወሰ በሀሳብ ብን ብሎ ሄዷል። ለምለም ደግሞ መጣችና እንዲህ ኤላ፣ አስር አስር ጊዜ ሊዱ ሊዱ አትበልብኝ። ሊዱ እኮ መልካም እና የዋህ መሆኗን አውቃለሁ ግን ይሄ ቅብጥብጥ የምትለው ነገር አይመቸኝም እያለች አለችው። ኤላም ደግሞ ለሊ ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም። በቃ አላድል እንዴት ሊሆን ቻለ፣ የት ጠፋች የሚለውን እንትን ብዬ ነው አለች። ለሊ እንግዲህ ነብር ራሷን ጠባቂ፣ ለባሏ ተቆርቋሪ ሰው ናት። ዴቭ በስሜት ራሱን መቆጣጠር አቅቶት ዳይመንድንና ኪንጎን ሄዱ አንገታቸውን ሲ አድርገው ማስፈራራት ጀመሩ። ንጉሱም እንግዲህ ታው በቃ ዳይመንድ እና ትንኩት እሱ ምንም ያደረገው ነገር የለም እኛ የሊዲያ መጥፋት እጃችን የለበትም ብሎ አለ። ኤላም ደግሞ ኪንጎን እንቅ አድርጎት ነበርና አባካችሁ ልቀቁኝ። ደመቀም እንደገና እዴቭ ላይ ቋንተማን ስለሆንክ ነው እየመጣህ አስር አስር ጊዜኛ ችግር በተፈጠረ ቁጥር የምታንቀው እኔ አላየሁም አልነካሁም ብሎ የራሱን ሀይል ተቆጣጠረ ደመቀ ደግሞ ዴቭና ኤላ ከዛ ከግቢ እንዲወጡ ነገራቸው ኤላ ጣቱን ቀሰረና የምሬ ነው የምላችሁ የሊዱ መጥፋት የእናንተ እጅ ካለበት አይደለም ዴቭ እኔ ነኝ ሲጣርግ የምገላችሁ እያለ ኤላ መልእክቱን አስተላለፈ። እንግዲህ አደይም በጣም ደንግጣለች፣ ዴቭ እየሆነ ያለበት ሁኔታ እንዲሁም ደግሞ ሊዱ። ለአደይ ፈጽሞ መጥፎ ነገር ታስባለች ማለት አይደለም፣ ታደርጋለች። ብዙ ነገር አድርጋታለች፣ ያም ደግሞ የፍቅር ግፊት ስላለበት እንጂ ሊዱ እንደ ፍቅር በጣም በጣም ክፉና አስመሳይ ሰው አይደለችም። አደይም ደግሞ ንጉሱንና ኪንጎን ኪንጎንና ደመቀን በቃ ልለምናችሁ፣ የእናንተ እናንተ አግታችኋት ከሆነ ሊዱን ንገሩን፣ በቃ የእናንተ እጅ ካለበት እመኑኝ፣ መቼም ሰው አላደርጋችሁም ብላ አለቻቸው። እነሱም ዳግመው የእነሱ እጅ እንደሌለበት እና ምንም እንዳላረጉ ኪንጎ ደግሞ እልቅስኛ የምናግዛችሁና ከጎናችሁ ሁነን የምናበር የምንረዳችሁ ነገር ካለ እንረዳችኋለን እንጂ እኛ ምንም አላደረግንም ብለው አሉ። ኪንጎና ደመቀ መናደድ ጀመሩ። እኛ በቃ ድሀ ስለሆነ ነው እንደ እየመጡ ማንም እንቅም ያደርገን ባለ ገንዘብ ስለሆኑ እኛ ምን አገባን ብለው አሉ። ሰላም ሰላም! ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪው እና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። ሰራተኛዋ አደይ ለእናቷ እና ለታማሚዋ እህቷ እሰው ቤት ገብታ እየተሰቃየች፣ እንዲሁም ደግሞ የቤቱ ባለቤት የሆነው ባርኮት እና ዴቭ አፍቅረዋት እሷ ስራ መስሪያዋን አታ እየተጨናነቀች ችግርና መከራ በተፈጠረ ቁጥር ጣታቸው ወደ እሷ እያመለከተ ፍቅር የተባለ ሴትዮ እያሰቃየቻትና ዋጋ እያስከፈለቻት ትገኛለች። አደይ ግን ለእናትና ለእህቷ ስትል የፍቅርንም እንዲሁም ደግሞ በየአንዳንድ ችግሮች ሲከሰቱ ነገራቶችን ተቋቁማ አላማና ግቧን ለማድረስ ደፋ ቀና እያለች የምትሰራ ልዩ ሴት ናት። ፍቅር እንግዲህ ምኝታ ክላሷ ቁጭ ብላ ናኦልን እዛ ነበር እና ስም አንተ፣ የሊዱ መጥፋት እጅህ ካለበት እኔን አያድርገኝ። ምክንያቱም ዴቭ በእህቱ ድርድር የለውም። እኔ ኮ ሊዱን እገትና ሰቃያት ወይም ግደላት አላልኩም፣ እንድትገደልም አላዘዝኩም። መጀመሪያ አደይን ነው እንድታስወጣልኝ የፈለግኩት ብላ አለችው። ከዛ እሱም ደግሞ እኔ እጄ የለበትም ግን እሳ ኤላ ቤት ስትሄድ አይቻታለሁ፣ ከዛ ውጭ የተፈጠረውን አላቅም። አታስመስይ፣ ይሄ ነገር ያንቺ እጅ እንዳለበት ነው የሚያመለክተው ፍቅር አላት። እሷም ደነገጠች እና ወጣች። ዴቭ እና ኤላ እንዲሁም አደይ ከኪንጎና ከዳይመንድ እየተመለሱ በቃ ለፖሊስ እናመለክታለን እማትገኝ ከሆነ። ዴቭ ተረጋጋ፣ የትም ልትሄድ አትችልም። ሀያ አራት ሰዓት ሙላት ስልኳንም ደጋግመን እንደውላለን። የት ልትሄድ ትችላለች? እያለ ኤላ መጠየቅ ጀመረ። ዴቭም ደግሞ እኔ ሊዱ በዝህን ያክል ከፍቷታ አይችም አላቅም ወንድሜ ያልተመቸኝም ወንድሜ ተሰቃየሁኝ እያለች ብዙ ጊዜ እንትን ስትል ነበር። ወይኔ እህቴ የት ገብታብኝ ነው እምን ደርሳ ነው እንዲህ በቃ እያለች እያለ ማስተ ማሰብ ጀመረ ማለት ነው እና እጅግ እጅግ በጣም በሚገርም ሁኔታ የፍቅር ሰውዬ ያመጣችው እጅግ በጣም ተንኮለኛ ተንኮለኛና መሰሪ መሆኑን አይተናል። የሊዱ መጥፋት ያሳዝናል። አንዳንድ ሰዎች በቃ ሲሞቱ ወይም ሲጠፉ ነው መልካምነታቸው በቃ የሚገባ የሚታያቸው ማለት ነው እና አሁን ላይ እንግዲህ እውነት ለመናገር ሊዱ ስትጠፋ ዴቭ ካጠገቡ ሆና ስትኖር በቃ አልመቻትም ብሎ ነገራቶቹ ሁሉ ሲደራረቡባት እንኳን አንድ ቀን ለሷ ቦታ አልሰጣትም፣ ማለት ነው እንግዲህ ሊዱ ከሌለች በጣም በጣም ነው የሚደብረው። ፍቅርና ቤዛ በቃ ነበር የእጃቸውን ማገኘት ያለባቸው ማለት ነው። እንግዲህ ቤዛ ደግሞ ኤላ ቤት ነበረችና ሊዱን ይሄ ናኦል የሚባል ልጅ ሊያግታት ወይም ሊገላት ሲወስዳት፣ እሷ ከኋላ እየተከተለች መጨረሻቸውን አይታ ነበር። ስማና ኦል ከኤላ ቤት ተከታተየ ነበር የወጣሁትና ሊዱን ይዘህ የሄድክበት ቦታ አይቻለሁ። እንደገደልካትም ነው የሚያሳየው። ስለዚህ ይሄንን መረጃ ለዴቭ ከመናገሬ በፊት እንደራደር አለችው። እሷ የምትፈልገው እንግዲህ ለምለምን ነው ያለችው። ለምለምን ከኤላ ጋር ማለያየት ትፈልጋለች፣ ፍቅርንም እንደዛው እንዳጠፋላትና እሷ የምትፈልገውን ነገር እንዳደርግላት ተስማሙ። እሱም ደግሞ ይሄን ነገር የምሬ ነው ምልሽ ከአንቺ አፍ ወጥቶ ባገኝ እኔን አያድርገኝ የሊዲያን ቦታ ላንቺ ነው ምሰጥሽ ብሎ አላት። ከዛ ቤዛም ደግሞ ናኦል ጋር የምታወራውን ንግግሮች በስልኳ ቀርታ መረጃ አስቀምጣለኝ። በጣም ከባድና ኃይለኛ ሰው ናት። እንግዲህ ፍቅርም ደግሞ የሊዱ መጥፋት እጁ እንዳለበት እንዲሁም ደግሞ እሱ እንዳደረገው ሳሎን ላይ ቁጭ ብለው መጨቃጨቅ ሲጀምሩ ናኦልም ይዞ በጥፌ ጠፈጥፋት ፍቅርን አደይ ደግሞ እበር ስር ቁማ እያንዳንዱ ነገር አድምጣለች። አደይ ዝም አትበይ፣ የሊዱ መጥፋት ፍቅር እና ናኦል እንዳሉበት መናገር መቻል አለብሽ። እውነት ለመናገር አንዱ አንዴ በቃ እንደ አደይ የዋህና እንትን የለም እኮ እንደው ሊዱን ያገታት ናኦል መሆኑን በቃ አትጠረጥርም። ብዙ ነገር በቃ ሲናገር ሰምታለች እንደው በጣም ነው የምታናደው ማለት ነው። እና ስለዚህ አደይ በትክክል ናኦል ያወራውን ከፍቅር ጋር ሲፋጠጡ ሙሉ በሙሉ ባትሰማ የሊዱ እጅ መጥፋት እንዳለበት አውቃለች ማለት ነው። ይሄንን ደግሞ ለዴብ ብትናገር እነሱን ሴት አድርጎ ይዞ እያጣራ እንትን ይላቸው ነበር ማለት ነው። እንግዲህ ዳይመንድ እና ንጉሱ እተለመደው ድንጋቸው ላይ ቁጭ ብለው ስለ ሊዲያ መጥፋት ወይ በጣም እኮ የጓና ሚስኪን ሰው ናት፣ ግን ምንም ይሁን ምንም እሷ እንዴት እንደዚህ ሊያደርጋት ይችላል? እያሉ ሁለታቸው ማውራት ጀመሩ። በጣም በእናተ ያን የመሰለ ስልክ እንኳ ሽጠን ስንበላ ስልክ የብላ ወንድሟ ምንም ነገር አላደረገም። ይሄ ነገር እመነኝ የፍቅር እጅ አለበት ብለው ሁለታቸው አመኑ። ደመቀም ደግሞ መቶ ፐርሰንት የፍቅር እጅ እንዳለበት አመነና ይሄን ነገር ልንረዳቸው ይገባል። ፍቅርን አግኝቼ ማውራት አለብኝ ብሎ ወሰነ። ደመቀም ደግሞ ፍቅር ወዳለችበት ቤት ሄዶ በር ቆርቆሮ ፍቅር የአደይ የሊዱ መጥፋት እጇ እንዳለበት ሲያስጠነቅቃት እሷ ደግሞ የፈለገችውን ከተናገረች በኋላ በሩን ዘግታበት ሄደች። ዳይመንድ መናደድና መበሳጨት ጀመረ። እኔ እኔ ዳይመንድ አይደለሁም፣ እሷን ባገኛት የስቃይንና የመራራ ህይወትን ነው ማሳያት እያለ ፎከረ። ንጉሱም አይ እሷንማ ስታገኛት መች እሷ ላይ ትጨክናለህ እያለ አለ። መለስ አለና ዳይመንድ ዛሬ ደስ ብሎኛል አደይን ስላየኋት እያለ አለ። ከዛ ደመቀም እባክህ አንተ ሰው አሁን አትሟዘዝብኝ ብሎ ከዛ ቦታ ላይ ፍቅር በራፉን ስለዘጋችባቸው ተመልሰው ሄዱ። በጣም በሚያሳዝንና በሚገርም ሁኔታ ከዛ በስተመጨረሻ አሁንም የሊዱን ፍለጋ እንደ ጠነከረ ይገኛል። ዴቭ እክላሱ ቁጭ ብሎ ሊዱ ስታደርጋቸው የነበራቸውን ጊዜያቶች ማስታወስ ጀመረ። አደይም ደግሞ ዴቭ ምግብ ትበላለህ ብላ እክላሷ ሄዳ ስትጠይቀው እሱም ደግሞ ነይ እስኪ አጠገቤ ቁጭ በይ ብሎ ሊዱ እኮ እናትና አባቴ ተጣልተው በነበረ ጊዜ ልጆች በነበርን ጊዜ እሷ ቆማ ስትዘፍንላቸው፣ እናትና አባቴ ቅፍ አድርገው ከእሷ ጋር መላቀስ ጀመሩ። ሊዱ እኮ በጣም በጣም የዋህ እህቴ ናት እያለ በጸጸት አለንጋ ግን እኮ አደይ አንድ ቀን ምን ትፈልጊያለሽ፣ ምን ሁነሻል ብዬ እንኳ ጠይቄያት አላውቅም ብሎ መናደር ጀመረ። አደይም ደግሞ ዴቭን ለማጽናናት ሞከረች። ምንም ይሁን ምንም፣ አይዞህ ትገኛለች፣ ተረጋጋ ዴቭ፣ ሁሉም ለበጎ ነው እያለች አለችው። ሊሊ እንግዲህ ይሄ ናኦል የሚባል ልጅ አፏጦ የሊዱ መጥፋት አንተ ላይ አለበት እያለች በተፈጠጡ ሰዓት ጠጋ ብሎ ሊስማት ሲል እሷን በጥፊ ልታጥረገርገው ሲል ኤላ መጣና ምን አባክ እያረክ ነው ምንድን ነው ብሎ ሊደበድበው ሲል ሁላቸውም ከዛ ቦታ ላይ ተነሱ። ዴቭ አሁን ያለበት ሁኔታ በጣም ያሳዝናል። ፍቅር እና ናኦል የእጃቸውን ማግኘት አለባቸው። ቤዛ ደግሞ ለምለምን አስወጥተሽ ኤላል የራሰሽ ለማድረግ ይሄንን ነገር መደራደር የለብሽም ማለት ነው። አደይ ደግሞ የሰማሽውን መረጃ እያንዳንዱ ብትናገሪ እጅግ በጣም በጣም በጣም አስፈላጊ ነው ማለት ነው። ውድ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ ይሄንን ይመስላል ማለት ነው። በቀጣይ ፓርት ደግሞ ሊዱም ተገኝታ ፍቅርና ናኦልና ቤዛ የእጃቸውን አግኝተው እንዲሁም ደግሞ ዴቭና አደይ ፍቅራቸውን ተገላልጸው የምናይበት ፓርት ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣዩ ፓርት እስከምንገናኝ፣ ሰላም ለሀገራችን